ሀይምዬ በድጋሜ እንኳን ተወለድሽ፣ ቀሪው ዘመንሽን እግዚአብሔር ይባርክልሽ። ዛሬ እንግዲህ በወንድሞቿ በጓደኞቿ አክብረውላታል። ይህ ቀን ደግሞ ትናንትና ቢሆን ኑሮ በጣም ደስ ይለን ነበረ። ትናንት በጉጉት ነበረ በጣም ብዙ ሰው ሲጠብቅ የነበረውና ብሩኬም እንግዲህ ትናንትና ትልቅ ጥፋት ነው ያጠፋው የሀይሚ ልደት ነው። በዓመት አንድ ቀን የምታገኛት ቀን ናት። ይቺ ቀን ደግሞ የደስታዋ ቀን ናት። ወደዚህ ምድር የመጣችበት ቀን ነው እና ደስ ብሏት ማሳለፍ ነበረባት። ብዙ ነገር ልትባባሉ ትችሉ ይሆናል ግን ደግሞ ያሳለፋችኋቸው መልካም ነገሮች ነበሩ እና እነሱን እንኳ አስበህ ብታከብርላት ላጠፋሃው ጥፋትም ሆነ ለሁሉም ነገር በይቅርታ የምትፈቱበት ቀን ነበር መሆን የነበረበት። ግን እሱን አላሰብክም። በልደቷ ቀን በደስታዋ ቀን ሴት አምጥተህ መሳም፣ ሌላ ነገር ማስቀናት፣ ሌላ ክፉ ቃሎች መነጋገር አልነበረብህም ነበረ። ዛሬ ትታ መሄዷ እኔ ትክክል ናት። ማንኛችንም እንደዚ አይነት ነገር ቢያጋጥመን ትተን ነው የምንሄደው። በደስታችን ቀን ቦታ ያልሰጠን ሰው፣ እኔ እንጃ ምን ልበላችሁ፣ በጣም ከባድ ስሜት ነው። ሀይምዬ በጣም ልቧ ተሰብሯል። ከምትወደው ሰው ህይወቴ ነሽ ሲላት የነበረ ሰው ብዙ ነገር ሴላት የነበረ ሰው በልደቷ ቀን እንደዚ አይነት ነገር እንደው ቀልድም ቢሆን ፕራንክም ቢሆን በልደቷ ቀን እንደዚህ ማድረግ አልነበረበትም። እንግዲህ ከሆነ በኋላ ደግሞ ምንም ማድረግ ስለማይቻል በይቅርታ ጥፋቱን አምኖ ይቅርታ ጠይቆ ወደ ነበራችሁበት ብትመለሱ ብትታረቁ እኛ በጣም ነው ደስ የሚለን። እንደምትታረቁና ወደ ነበራችሁበት እንደምትመለሱ ደግሞ ባለሙሉ ተስፋ ነኝ። ነገሮች ይስተካከላሉ፣ እንደዚህ አይቀጥሉም። ሁለታችሁም እልከኛ ስለሆናችሁ መሸነፍ ስለማትፈልጉ ነው። ግን አንዳቻችሁ መሸነፍ ግድ ነው። ሕይወት ላይ እንደዚህ እልክ የምትጋቡበት አይደለም ሕይወት። እና በጣም ከባድ ነው። እልከኛ ስትሆኑ ደግሞ በጣም ብዙ በህይወታችሁ የምታጡት የምታበላሹት ነገር አለ። ያላሰባችሁት ነገር በህይወታችሁ ትልቅ ቦታ የሰጣችሁትንም ያደረጋችሁትን ነገር በእልክ ታጡታላችሁ። ስለዚህ ይህ ነገር ከመሆኑ በፊት ነገሮችን በንግግር መፍታት በመግባባት በመደማመጥ በመከባበር ነገሮችን እንደተማረ ሰው እንደወጣ ሰው ቁጭ ብሎ በማውራት ነገሮችን ማስተካከል ይቻላል ብዬ አስባለሁኝ። እና ወደ ነበራችሁበት ተመለሱ። ታረቁልን፣ እኛም እኮ ተጨነቅን። በቃ እናንተን ስለምንወድ ስለምናከብር፣ ስለምናደንቃችሁ ምንም እንድትሆኑም እንድትለያዩም ስለማንፈልግ እስካሁን ድረስ ደከመን ሰለችን ሳይሉ የጨሪቃ ፋሚሊዎች ታረቁልን እያሉ በየቤቱ አስታርቁልን እያሉ የሚጽፉ ኮሜንቶች፣ እንደ ህት እንደ ወንድም እንደ እናት እንደ ሁሉ ነገር ሁነው የሚከታተሏችሁ በጣም ብዙ ሰው፣ የእናንተን ደስታ የሚፈልግ ሰው አለ። በዛ ልክ ደግሞ የእናንተን ውድቀታችሁን መለያየታችሁን የሚፈልግ ሰው አለ። ለእነሱ ደግሞ ደስታ መፍጠር የለባችሁም። በይቅርታ ፍቱትና ወደ ነበራችሁበት ተመለሱ። ብሩኬም ደግሞ የዋህ ነህ። በየዋህነት ደግሞ ብዙ ነገሮች ይበላሹብሃል። ጥሩ አይደለም። የዋህነትህን ደግሞ ገደብ ስጠው። አንተ ምንም ነገር ላታ አሁን እየሄድክበት ያለው መንገድ ትክክል አይደለም። በነገራችን ላይ አዲስ አበባ ለእናንተ አዲስ ሀገራችሁ ናት አደለ? መታችሁ እየኖራችሁባት ነው። አዲስ አበባ በጣም ከባድ ሀገር ናት፣ ለሴትም ለወንድም። ከጥሩነቷ በጣም መጥፎነቷ ይበዛል። እውነት ልንገራችሁ ማለት ነው፣ እኔ ስላየሁት ማለት ነው። በጣም ከባድ ናት። እና አሁን ላይ ከብዙ ሰው ጋር ልትተዋወቅ ትችላለህ። ከብዙ ሰው ጋር ልትግባቡ ልትገናኙ ትችላላችሁ። ግን ለሁሉም ነገር ገደብ ይኖራችሁ፣ ራሳችሁን ጠብቁ። ሁሉም ሰው እንደናንተ ሊያስብ አይችልም። ብሩኬ ደግሞ የዋህ ነው ታውቆታላችሁ። ሀይሚም የዋህ ናት። ለሁሉም ሰው ደግ ናቸው። ሰው ማስከፋት አይፈልጉም። ሁሉም እንደ ራሳችሁ ይመስላችኋል፣ ግን ዙረው ራሳቸውን ነው የሚጎዷቸውና፣ ይህን ነገር በጣም ጥንቃቄ ብታደርጉ እኔ መልካም ነው ብዬ አስባለሁ። ሰላም! ውድና የተከበራችሁ የቻናል ቤተሰቦች፣ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ለምታበረታቱኝ እጅግ አድርጌ አመሰግናችኋለሁ። እንግዲህ ዛሬ የሚየል ልደት አክብረውላታን በፍጼ መከታው ትብብር ትላላችሁና ጓደኞቻቸው ግን በዚህ አጋጣሚ ማለት እንፈልገው እ ከካሜራ ጀርባ አስታርቋቸው፣ አግባቧቸው፣ ወደ ነበሩበት መልሷቸው። ሁልጊዜ ካሜራ እየደቀናችሁ ነው በቃ እነሱን ለማስታረቅ የምትመጡት እና እባካችሁ ወደ ነበራችሁበት ፍቅር ተመለሱልን። ይበቃችኋል። ተመልካችም እንደዚህ እንደ ሰልችቶታ ጭቅጭቅ ሁልጊዜ ጊዜ እኛ እዚህ ጋር የመዲያም ጭቅጭቅ አለ ስንት ሀሳብ አለብን እናንተን ደግሞ በየቀኑ እየተከታተልን ደግሞ እናንተ ስትጣሉ ለምን ትጣላላችሁ? ታረቁ እንላለን እና እግዚአብሔር አምላክ በመካከላችሁ ገብቶ ነገሮችን አብርዶ ወደ ነበራችሁበት እግዚአብሔር አምላክ ይመልሳችሁ ማለት እፈልጋለሁ። የቻናሌ ቤተሰቦች እንግዲህ ነገ ሌላ ቀን ነው። ነገሮች እስተካከላሉ ብዬ ተስፋ አደርጋለሁ። ሁሉም ነገር ለበጎ ነው። እውነተኛ ፍቅር ፈተና አያጣውም። ሁልጊዜም በከፍታ በዝቅታ ውስጥ ብዙ ነገሮች አሉና ነገሮች ይስተካከላሉ። እግዚአብሔር ከእነሱ ጋር ይሁን።